ውድ ቤተሰቦች ትናንትና ቪዲዮ እንግዲህ ሁላችንም ልባችንን ሰብሮታል። አፍረሽና ሩታ የለቀቁት ቪዲዮ ሩታ ደግሞ በጣም አሳዝናለች። ለብዙዋችን ለብዙችን እንጃ ያልጠበቅነው ነገር ነው። በሩታ ያየ ነው። እኔ እኔ እንጃ ሩታ እንደዚህ ስታማር አንድም ቀን አይቼም አላቅምም፣ ሰምቼም አላቅም። የዋህ እንደሆነች በቃ በትትና ሁሉም ነገር እንድትቀበል እሺ ብላ አምና ምታልፍ ልጅ ናት። እስካሁን ድረስ ማቃት ግን እንደ ትላንትና እንደዚህ እሷም ስታለቅስ እሱም ሲያለቅስ እኔእንጃ በህይወቴ ማይቻትም አላቅም እና ብቻ ይሁን። ለነገሩ ሁሉ አልሀምድላ ማለት ነው። ሁሉም ያልፋል። መያልፍ ቀን የለም ግን ነጊም ዛሬ አብርሽና ሩታ መቼም አይለያዩም። ለአሁን እንደለመድ ነው እንደ ሁልጊዜም ስራ ተለያየን አንድ ላይ አይደለም አበቃን ብላ ማለታቸው ለእኔ ምንም አይመስለኝም። ነገር ግን የሰው ልጅ ናቸው። ስራ እየሰሩ ነበረ፣ ድራማ እየሰሩ ነበር። በመሀላቸው ደግሞ ችግር ተፈጠረ። ያንን ችግር ደግሞ በቃ ከችግሩ አልፎ እንዲለያዩ ድረስ አድርሷቸዋል። ነገር ግን በቃ እነሱ መፍታት አለባቸው ይ ነገር ቁጭ ማለት ያለ ነገር ማውጣት ማውራድ ነው እንጂ በቀላሉ እንደዚህ ተለያየን የሚባል ነገር እኔ አልሰማምም። አላም ደግሞ አይለያያቸውም፣ የሴጣን ጆሮ ይዘጋ። አላስ ከመጨረሻውም ያሳምረላቸው፣ አብረው ሊኖሩ አብረው ሊሞቱ ያደርጋቸው እና ፍቅር እስከ መቃብር እንደሚባል እንደዛ ያደርግላቸው። የእኔ ምኞቴ እንደዚህ ነው፣ ለሁለታቸውም ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ ብያላችሁ። በሰላማችሁ ብዙ ተረፍረፍ ይበልልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው እና ትናንትና በተለቀቀ ቪዲዮ ብዙችሁ ኮሜንት ካያችሁ ስለ ሩታ ስለ አብረሽም አስተያየት የሚሰጥ ነገር አለ እና በአስተያየቱ መካከል አንዳንዶቹ ሩታ ትገደል፣ ሩታ እንደዚህ ትበል የምትሰድባት አላችሁ። እኔ ግራ የሚገባኝ ነገር ማለት ነው ሩታ የምትገደልበት ምክንያት እስቲ ንገሩኝ። በተለይም ይሄንን ኮሜንት የምትጽፊ በየጊዜው እየዞርሽ ሩታ ትገደል የምትል ሴትዮዋ ማለት ማለት ነው ጤነኛ ነሽ? ግን በጤናሽ ነው? እኔ ጤናሽ እያሳሰበኝ ነው። ምክንያቱም እስቲ አንድ ለምሳሌ አንድ ጓደኛ ዩቱብ የሚሰራ ጓደኛ የለሽም ወይም ደግሞ ዩቱብ በአሁን ሰዓት ቀላል በቀላል መንገድ መክፈት ትችያለሽ። እና ሩታ ከበደለችሽ ወይም ሩታ እየደወለች ለቤተሰቦችሽ አብሉኝ፣ አጠጡኝ፣ እርዱኝ ምንም ነገር ማድርበት የለኝም ብላ በጣም በችግር የምታስቸግራቸው ከሆነ እኛ ያለን እህቶች ዋለ ሩታ ማለት ነው። ሩታ ጥፋት ካለባት ወይም የምትበድል ከሆነ ወይም ደግሞ የሰውን ንብረት እየሰረቀች የምትበላ ከሆነ የሰውን ሰው የምትገድል ከሆነች ልጅ እኛ እንመልሳት። ሰው አላት፣ ቤተሰብ አላት። ለቤተሰቧ ተናግረን መመለስ እንችላለን። ይህን አክል ትገደልበት የሚባል ምክንያት እኔ ሊገባኝ አልቻለም። እንግዲህ ሰው አዛ የሚያረግ ሰው፣ የሚሰርቅ ሰው፣ የሚበድል ሰው በአሁን ሰዓት ሰው ይገደል የሚባል ሰው እንኳን ሰው ገሎ ሰውን አይገደልም፣ ይቀጣል እንጂ በቅጣቱ ይማራልም ተቀጥቶም ደግሞ ያልፋል እንጂ። እናንተ ጤነኛ አይደላችሁም እንዴ? በቃ ልጅቷ ሰለቻት፣ ደከማት። ምን ታርግ እንዴ? እናንተ ማንም ይበድል ማንም ያጥፋ ሳታቁ ከመሬት ተነስታችሁ ሩታ ትገደል? ይሄንም አይደለም ምን ነው? ስለበለጠቻችሁ ከእናንተ ከፍ ብላ ስላየች አቻ ጀግና ስለሆነች አንበሳ ስለሆነች ማንም ማይሰብራት ስለሆነ እንዴ፣ ስለምጥቀኑባት ነው ትገደል የምትሉት ማለት ነው? አረ ጠላት ወይ ገደል። እኔ እኔ እንጃ ለጠላት የማልመኘውም እንደዚህ አይነት ንግግር። እቺ ልጅ እኮ ምን ታርግ ከእሷ በላይ ማን አለቀሰ? ከእሷ በላይ ለፍቅር ማን ማን አንገቱ ሰበረ? ከእሷ በላይ ሴትነቱን ማን ዝቅ አረገ? እስቲ አንድ ሴት አምጡልኝ፣ እንደ ሩታ የሆነች ሴት ማለት ነው። ለትዳርዋ ለፍቅሯ ለባልዋ ስንት ነገር ተብላለች። ግን ዋጋ የለውም፣ ዋጋ አልተሰጠውም። ሩታ እንደደከመችለት ማንም አልደከመለትም፣ ለዚህ ትዳር ማለት ነው። ሁሉም እያስመሰለ ነው የሚኖረው ግን እያስመሰሉን ቢኖሩ ሁላቸውም፣ እስከ ዛሬ ታግላለች ለፍታለች። እንደምታዩት አመት በአመት እያለቀሰች ነው። እንዴ ከዚህ ሁሉ በቃ፣ እናንተ ካጠፋች በስነ ስርዓት መመለስ። እናንተ እኮ ነገ ሴት ልጅ ናችሁ፣ ታገባላችሁ፣ ትወልዳላችሁ፣ ትድረላችሁ። እንዴ የልጃችሁ ልጅ ላስሩ እኮ የሩታን አይነት ህይወት ቢደርስበትስ? ሴትነታችሁ ለምን ትረሳላችሁ እንዴ? ዛሬ በቃ የመዳም ዋይፋይ ተመቻችሁ እንደፈለጋችሁ የምትዘሉ ሰዎች ጤነኛ አይደላችሁም እንዴ ኧረ አንዳንዴ ለራሳችሁ እኔ ማነኝ እኔ በውስጤ ምንድን ነኝ የሩታ አይነት ህይወት ቢደርስብኝስ ሩታስ ምንድን ነው አጥፍታ ነው እንደዚህ የምትባለው ማን ነው በዳይ አብርሽ ነው የበደላት ሩታ ናት የተበደለችው ብላችሁ ለምን በሚዛን አድርጋችሁ ለምን አታዩ ብቻ አፋችሁ እንደመጣ ሩታ እንደዚህ ትሆን ሩታ ባለጌ ናት ትሆን ባለጌ ብትሆን ለራሷ ባለጌ ብትሆን እኮ ለራሷ ትኖርበታለች እንጂ እኮ እናንተ አትኖሩላትም እየኖረች ነው። ሲቀጥል ይቅርታ ለምን አትቀበልም? አልቀበልም ካለች መብቷ ነው። በቃ ደከማ፣ ሰለቻት። እንዲ፣ ስንቴት ታልቅስ፣ ስንቴ ትሰበር፣ ስንቴ ትቀጥቀጥ? እንደውም አርፍዳለች ለውሳኔዋ። እውነቴ ነው የምላችሁት፣ እናንተ ባላችሁት አይደለም። እናንተ እዚህ ጋር ይቅርታ አብርሽን አድንቃችሁ አብርሽን ወዳችሁ፣ አብርሽ እንዳያለቅስ ይቅርታ ትቀበለው የምትሉ ልጆች ማለት ነው፣ ተሳስታችኋል በጣም። እውነት አብርሽንም አታደንቁትም፣ አብርሽንም አትወዱትም። ብትወዱት እንደዚህ አልነበረም። ሲቀጥል አብርሽን ካደነቃችሁ፣ አብርሽን ከወደዳችሁ አብርሽን የወደዳትን ሴት የወደዳትን ሚስት መውደድ ግድ ይላቸዋል። ሩታንም ደግሞ እንደዛም ማለት ነው እና ዛሬ እናንተ ኮሜንት አብርሽ እንዳይጎዳ አብርሽ እንዳያለቅስ እንዴ፣ እቺ ልጅቷ ከመሬት ተነስታ ነው አብርሽን የምታስለቅሰው? ራሱ ፈልጎ ባመጣው ነገር ነው እኮ። እረ እባካችሁ እንድንናገር አታርድጉን። እውነት አንዳንዴ የራሳችሁ እስቲ ምንድን ነው የሚወራው? ምንድን ነው የሚኮምተው? ካፌ ምንድን ነው የሚወጣው? እች ልጅ ጥፋቷ ምንድን ነው? ለምን ብላ ነው እዚህ ሚዲያ ላይ እንደዚህ የምትሰደበው? ብላችሁ አስቡ። ሩታ ምንም ነገር ያደርገች ነገር የለም። ከመጀመሪያው እስከ መጨረሻው ድረስ ንጹሕ ልጅ ናት። ምንም ያደርገችው ነገር የለም። እንደ ሰው አፈቀረች፣ እንደ ሰው ተጋባች፣ እንደ ሰው አረገዘች። በቃ መለያየትም ከሆነ በሩታና በአብርሻ አልተጀመረም እንዴ? እዚ እኮ ተፈጥሮ ነው። ሰው ሰራሽ እኮ አረጋችሁት። ዛሬ በሩታ የተፈጠረ እኮ አረጋችሁት። መለያየት ብርቅ ነው እንዴ? መለያየት ብርቅ አይደለም። ነገር ግን በጣም ይዋደዳሉ፣ በጣም ይፈቀራሉ። በራሳቸው ነገር ሳይሆን በሰው ሰው ሴጣን እንደ ሴጣን ሆኖ በዛ ነገር ስለተለያዩት ነው እንጂ የሚያሳዝነው በአብርሽና በሩት አይደለም እንዴ። አግብታችሁ ወልዳችሁ ድራችሁ የተለያዩ ሰዎች አሉ አይደል እንዴ? ይህን አክል አካባዳችሁ ስኩ አትቀበል እኔ እንዳትቀበል በቃ። የአብርሽን ይቅርታ ካላሳመናት ውስጧ ሚያሳምናት ሚያስደስታት ከሆነ ለምንድን ነው የምትቀበለው? ንገሩኝ እስቲ። ጥያቄ ለእናንተ ነው አንድ ሰው ከላስ ደስተተው እራሷ እኮ ነው፣ ህመሟ እራሷ ነው የምታውቀው። ምናክል እንደተሰበረች፣ ምናክል እንደተጎዳች፣ ምናክል እንዳለቀሰች፣ ከምን ከምን ህይወቷ እንደራቀች፣ ስንት አይነት ላይፍ እንዳሳለፈች ራሷ ነው እንጂ የምታውቀው። እኛ የምናውቅላት ነገር የለም። መታ ቪዲዮ ሀያ ደቂቃ ትሰራለች፣ ትሄዳለች። በቃ አለቀ። ከዛ በኋላ እስቲ የሩታን ማንነት የምታውቁ ካላችሁ ተናገሩ፣ ንገሩን፣ አስረዱን፣ እናባካችሁ። እኔ እንጃ። አይሰለቻችሁም እሷን ስሰድቡ አይሰለቻችሁም? ባልሆነ ነገር ግን ብትብላችሁ፣ ስታቦኩ እንደው ሰው ስንበል አይምሯችን የት ነው የሄደው? የት ነው የገባ ነው? መተዛዘን የሚባል ነገር የለም። እህቴ ብትሆንስ? ወንድሜ ብትሆንስ? እች ልጅ እህቴ ብትሆንስ? ትዳርዋ ብትበትን፣ ባልዋ እንደዚህ ነገር ቢበድላት? እኔስ ባሌ እንደዚህ ነገር ክፉ ነገር ቢያረግብኝስ? ምን ትሆኑ ነበር? እንደውም ኮ ሩታችን በጣም ጀግና ናት። እሷን አለማድነቅ፣ እውነቴ ነው የምላችሁ እንደው አላህ ይጨምርላት። ከምሬ ነው ሙላችሁ፣ እንደ ሩታ ጠንካራ ሴት አላቅም። አሁንም አላህ ያጠንክራት፣ አሁንም ከዚህ በላይ ጠንካራ ያድርጋት። ከምሬ ነው ሙላችሁ። እኔ ሩታ ቦታ ብሆን አይደለም ይሄንን ሁሉ መከራ፣ ይሄንን ስቃይ እንዴ! ከትዳሪ ደስተኛ ካልሆንኩ፣ ሚዲያ ላይ ደስተኛ ካልሆንኩ፣ ከሆነበት ካገኘሁት፣ ከነበርኩበት አላማ አላማዬን ያሳካለሁ ብዬ ከዛ አላማዬ ካልሆንኩ፣ ኧረ እንደውም ጎበዝ፣ ጠንካራ ሴት ናት እንደ ሩታ ጠንካራ ሴት አላቅም አይቼ መላቅም ከምሬ ነው የምላችሁ ወይም ስለመወዳት ወይም ስለማደንቃት አይደለም እና በጣም ጠንካራ ጎበዝ ጀግና ሴት ናት ማንም የማይደርሳት እውነት ስንት ነገር ተሸክማለች አሁንም ቢሆን ብቻ አላ ባለችበት ይጠብቃት እና እባካችሁ እስቲ ወደ ራሳችሁ ተመለሱ ተዋት መብቷ ነው ያሻትን ነገር ትወስን አይ ኖራለሁ ካለች ካብርሽ ትኑር አይ አኖርም ካለችም አትኑር እና ሩታዬ ብቻ አላ ይጠብቅሽ የኔና